ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና እግዚአብሔር ይመስገን እም ትናንት የለቀኩት ጥሩ የተሻለ ነው፣ ከሌላ ጊዜ የተሻለ ነው። አመሰግናለሁ። አሁንም ግን እይታ በደንብ ይቀረኛል። በደንብ እንድታዩ ልፈልጋለሁ፣ ሸር ልታደርጉት ፈልጋለሁ። ሲቀጥል ግን እንትና ድንቃ ድንቅ የሚያቀርበው ልጅ የት ሂዶ ነው የጠፋው? ሁላችሁ ነው የመጣሁት፣ ምን ሆኖ ነው? ድንቃ ድንቅ ታስታውሳችሁት፣ ይሄ ማለት ነው፣ እዚህ ጋር ስክሪን ላይ የምታዩት። የት ሂዶ ነው የጠፋው? በደህናው ነው? በሰላም ነው? የምታወስ ኮመንት ላይ ጻፉልኝ፣ የት እንደሆነ፣ እሱን ካየው ምናልባት ይህን ያልኩበት ምክንያት እሱ ያበረታታ ነበረ። ጀማሪም ይሁን ምንም አይነት ይቻላል፣ ያበረታታል፣ ሸር ያደርጋል ነበረ። ለዛም ጭምር ነው ያስታወስኩት። ሳሚ ሳሚም ሸር ያደረጋል። እግዚአብሔር ስጥን፣ እናመሰግናለን። አብር ሸቄረው፣ አብር ሸቄረው በጣም አሪፍ ነው፣ ሸር ያደረጋል። እሱም ለጀማሪዎች በተለይ ሞር በቃ በተለየ መልኩ ነው ሸር ሲያደርግ የነበረው። አሁን አሁን ግን እየጠፉ ነው እና አሁንም ቢሆን የምታዩ ቪዲዮ የምታዩ ታዋቂ ዩቲዩበር ካላችሁ ምናልባት ምናልባት ታዋቂ ዩቲዩበር እኔ ጋር ምን ሊሰራ አይመጣም፣ ግን ካላችሁ ሼር እንድታደርጉት ስል ጠይቃችኋለሁ ማለት ነው። ሼር አድርጉት እና በደንብ ጥሩ እይታ እንዲያገኝ አድርጉልኝ። እውነት እኔ ነገ ቢከፈለኝ ጥሩ ስራ ነው የምሰራበት። ህልሜ ማለት ነው። ህልሜ ጥሩ ነው እና ያን ህልም ደግሞ ወርዶ ለማየት ሽር አድርጉልኝ ባካችሁ፣ ባካችሁ ለማለት ያክል ነው። እና ድንቃድንቅ ግን የት እንደጠፋ የሚያውቅ ካለ እስኪ እንግዲህ እውነት በጣም ምን ሆኖ ነው እያልኩኝ ነው ሁልጊዜ ያዋለሁኝ። ሰርስ እያደረኩ ያለሁ ግን የለም እና ቢኖር ጥሩ ነው። ሸርብ ያደርግልንም ጥሩ ነው ለማለት ያክል ነው። እና ሸር አድርጉት በእውነት ነው የምላችሁ። እኔ ዋይፋይ ስድስት ሺህ ብር ነው የገዛሁት፣ ምነግራችሁ ማለት ነው። እና አሁን ከዩቱብ ከጀመርኩ ሶስት አመቴ ግን የዋይፋዩን ብር ራሱ አልቻለም ገና ማለት የዋይፋዩ ብር ራሱ አልተመለሰም፣ ጊዜው ምናምን ምናምናም አተውትና የዋይፋዩ ብር ራሱ አልተመለሰም ማለት ነው። እና ሸር ሸር ሸር ፕሊስ፣ በእውነት ነው የምላችሁ በቃ። ቆርጭ ማልተውበት ምክንያት ስላለኝ ነው ዩቲብ የምሰራው ማለት ነው። ማልተውበት ምክንያት አለኝ። እና ለዛ አበረታቱ፣ ሸር አድርጉት። በዋትስአፕ በቴሌግራም ሸር እያደረጋችሁ እንድታይ አድርጉልኝ። አመሰግናለሁ።